ዛሬ ማለት ነው እጅ የሚያስቆረጥን ዳቦ አሰራር ነው የማሳያችሁ። ከኬክ የሚበልጥ ኬክን የሚያስንቅ ዳቦ ነው የምሰራው ማለት ነው። እንደምታዋቸው እንግዲህ የማደርጋቸውን ውህዶች አስተጋግዬ አስቀምጫለሁ ማለት ነው። ኬክን የሚያስንቅ ዳቦ ነው ማሳያችሁ። ዛሬ ኬክን የሚያስንቅ ዳቦ ነው ማሳያችሁ ማለት ነው። እዚህ ጋር ፍርኖ ዱቄት አለኝ። እዚህ ጋር ጨዋለኝ። እዚህ ጋር ስኳር አለኝ። እዚህ ጋር ደግሞ ቤኪን ባውደር አለኝ። እዚህ ጋር ደግሞ ዘይት አለኝ። እዚህ ጋር ደግሞ የዳቦ ካሜራ አለኝ። እዚህ ጋር ደግሞ በፈረንጆች ዝብዳ ይሉታል፣ በእኛ በአማርኛው ደግሞ ቅቤ አለኝ ማለት ነው። እዚህ ጋር ደግሞ ለሰስ ያለ ውሃ አለኝ ማለት ነው። ስለዚህ አሳያችኋለሁ፣ እንትኑን ይሄንን ቅቤውን ግን ቆርጣችሁ ማለት ነው በመጥበሻ እንትን ማለት አለባችሁ። እዚሽ ጋር መጥበሻ አለች። እዚሽ ጋር ከዚሽ ጋር ቆርሽ አቀልጠዋለሁ ማለት ነው። መቅለጥ አለበት። ዘይት የምጨምራለሁ ቅቤ የምጨምርበታለሁ ማለት ነው። ኬክ የሚያስንቅ ዳቦ ነው የማሳያችሁ ዛሬ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቃና አርሴማ ቤተሰቦች እንዴት አላችሁ? ሁሉ ሰላም። እኔ ያለው በምህረቱ በቸርነቱ እንግዲህ መጀመሪያ ላይ የሚሆነው እርሾዬን ነው የምጨምረው ማለት ነው። እርሾ ጨምራለሁ። እርሾ የምትፈልጉትን አሁን እኛ ጋር ሙቀት ስለሆነ ብዙ አላበዛም። ሁለት ማንኪያ ብቻ ነው የምጨምረው። ለን ነው ሙቀት ስለሆነ ቶሎ ነው ኩፍ የሚለው ማለት ነው። ከዛ ደግሞ ቤክን ፓውደር አንድ ማንኪያ ጨምራለሁ ማለት ነው። ከዛ ቀጣይ የምጨምረው ዘይቴን ነው። አሁን በቀጣይ የምጨምር ደግሞ ስኳሬን ነው ማለት ነው። ስኳሬን ስጨምር ግን በ በዚህ ነው የምጨምረው። ስኳር በነገራችን ላይ የዳቦ ላይ ብዙ አይጨመርም፣ ግን ደግሞ እኔ ልጆቹ ስለሚበሉ ግዴታ በዛ ማድረግ አለብኝ። ስኳሩን ማለት ነው። ስኳሩን እኔ በርከት የማደርገው ለምንድን ነው? ልጆቹ መብላት ስላለባቸው። ስኳር ከሌለው ደግሞ ልጆቹ አይበሉ፣ ልጆቹ ካልበሉ ደግሞ እኔ መስራት ይደብረኛል ማለት ነው። እንደምታወት በዚህ ሙልት ታረቂ ስኳር እጨምራለሁ ማለት ነው። ከዛም በኋላ ግን ምድነው ማደርገው መሰላችሁ እዚህ ጋር ቅቤ ቅቤውን ደግሞ በቢሎ አቆርጥና ቢላለኝ እዚህ ጋር ቅቤውን ቆርጠዋለሁ እንደዚህ አያችሁት? ቅቤውን ቆርጨዋለሁ። እዚህ ጋር ቀልጠዋለሁ። ያቀለጥኩትን ቅቤ መልሼ እዚህ ዘይቱ ጋር ጨምረዋለሁ ማለት ነው። እዚህ ጋር ጋዝ አቀምጠዋለሁ። እዚህ ጋር ካቀለጥኩት በኋላ ጨምረዋለሁ። ጨው አልጨመርኩም፣ ጨው ጨምራለሁ። ቅቤውን እየቀለጣልኝ ነው የቀንሰው ጋዙን ጋ ዶቄስን በዚህ በብርጭቆ ት ብርጭቆ ሶስት ብርጭቆ ዶፍ እዚህ ጋ አደርጋለሁ ሁለት ሶስት አራት ላድርገው፣ እንዳያንሳይ ማለት ነው ምክንያቱም አራት አርጌዋለሁ። እሺ ቤተሰቦቼ እንግዲህ ትንሽዬ ውሃ የሞቀ ውሃ ለብ ያለ ውሃ ጨምርበታለው። ከዛም በኋላ እዚህ ጋር ሁለት እንቁላል አለኝ እዚህ ጋር ደግሞ የምመታበት እንቁላሉንና ስኳሩን፣ እርሾውን፣ ቤክን ፓውደሩን፣ ጨውን አርጌ በአንድ የማቀላቀልበት እዚህ ጋር እንትን አለኝ ማለት ነው። ስለዚህ አሁን እንቁላሎችን እጨምራለሁ። የአንድ እጅ ካሜራ ስለሆነ በጣም ይቅርታ አድርጉልኝ ማለት ነው። የአንድ እጅ ካሜራ ከባድ ነው። እንደምታዩት ሁለት እንቁላል ጨምሬያለሁ። አሁን በደንብ አድርጌ በዚህ በማሽኑ እቀላቅለዋለሁ ማለት ነው። ድምፅ ስላለው ሳይለንት አደርገዋለሁ ማለት ነው። ድምፁ ስለሚረብሽ ዩቱብ ደግሞ አይፈልግም ድምፅ። እሺ ቤተሰቦች፣ አሁን እንግዲህ በደንብ አድርጌ በዚህ በማሽን እመተዋለሁ ማለት ነው። ብረቱን ቀይሬዋለሁ። ምክንያቱም ያኛው ብረት ለዳቦ ሳይሆን ለኬክ ነው፣ በስተት ነው ያረኩት። ይኸው ቀይሬዋለሁ። ምክንያቱም ሁሎችም ሽቦዎች አላቸው የራሳቸው ስራ ማለት ነው። እ ይሄ መዳም። እ እሺ ቤተሰቦች እንግዲህ እንደምታዩት አብኩቼ ጨርሻለሁ። አሁን ኮፍ ሲል ደግሞ አሳያችኋለሁ። እሺ ቤተሰቦቼ እንግዲህ እንደምታዩት ዳቦዬ ኩፍ ብሏል። እዚህ ጋር ደግሞ ዘይት አርጌበት አለው። ዘይት አርጌ ያለው ቀጥታ ዘይት ቀብቼዋለሁ ስንዬን ማለት ነው። አሁን ማድረግ ያለብኝ ምንድን ነው፣ ይህንን ኩፍ ያለውን ሊጤን እዚህ ጋር አስቀምጣለሁ ማለት ነው። በደንብ አድርጋችሁ ዘይት ቀቡት፣ ምክንያቱም እንዳይዝባችሁ ማለት ነው። በዚያም በኋላ እንደምታደርጉት ይሄንን እዚህ ጋር ገለብጠዋለሁ ማለት ነው። እሺ ቤተሰቦች እንግዲህ አሁን ዘይት ዘይቱን ከላይ አረግበታለሁ። ዘይት ዘይቱን አድርጉበት። በጣም አሪፍ ነው። ቆንጆ ዳቦ ነው የሚሆንላችሁ አሁን ፎርን ውስጥ አስገባዋለሁ ከፎርን ውስጥ ሲወጣ እንገናኛለን ማለት ነው እሺ ቤተሰቦች እንግዲህ እንደምታዩት ኬክ የመሰለ ዳቦ ጋግሬ ጨርሻለሁ እንደምትወዱት ደግሞ ተስፋ አደርጋለሁ ታዲያ ተወደዳችሁት ላይክ ሼር ሰብስክራይብ ማድረጋችሁን እንዳትረሱ ማለት ነው እዩት እንግዲህ ሲያዩት ራሱ ላይን ሲያዩት ራሱ በጣም ደስ የሚል ከኬክ ሁለት እጅ የሚበልጥ ዳቦ ነው የጋገርኩት ማለት ነው። በስላሴ ስላሶች ባርኩት። ያው ብዙ ስላልቀዘቀዘ ስቆርሰው ትንሽ ያስቸግረኛል እና እንግዲህ ያው ሰው ጋር ይዞ ለይድ ስለሆነ ነው። ትልቁን አልቆርሰውም፣ ትንሿን ነው መቆርሰው ማለት ነው። እንደምታወት ማለት ነው። ኬክ ራሱ ያስንቃል። ኬክ የሚያስንቅ ዳቦ ነው የጋገርኩት ማለት ነው። ዋው እንደምታዩት እንግዲህ ቆርሻዋለሁ። በስላሴ ስም እግዚአብሔር ነው የምላችሁ። እንዴት በጣም ነው የሚያምረው! በጣም ስለዚህ፣ እንደዚህ አድርጋችሁ ሞክሩት፣ ትወዱታላችሁ ማለት ነው። ታመሰግኑኛላችሁ። እና በሌላ ባዲስ ብደስ እስከምንገናኝ ድረስ የሳምንት ሰው ይበለን። ባይ ባይ ሰው። ዋው ለስላሴ በጣም ነው የሚጣፍጠው።